ቀጭን ፍቅር ተከታታይ የሬዲዮ ድራማ ቀጭን ፍቅር ተከታታይ የሬዲዮ ድራማ። ማወቱላ ክፍል 30 ሳምሶን ታደሰ አሁን ይቀጥ ሻለ ወርቁ፣ ማስጌታቸው፣ ሜሮን ጌትነት እና ጀንበራ ሰፋ ነው። ራሲው ተስፋይሽ መልስ ነው ስለመስለኝ ታውቂያለሽ። ጣፋጭ ግጥሙን ሰምተሽ ያለበስኩት የሚሞቀኝ ያፈቀርኩት የሚከዳኝ ምናምን ምናምን እኮ ነው የሚለው። ለዛ አይደለም ብላ የዘፈነች የሚመስል ታይ ታይ ታይ እንዲ የዋዛ እንደ ጥንታዊ የግሪክ ትራጄዲ ካራክተሮች ህይወትና ማለት የአማልክት ቁጣ የጣፈንታጣ ምናምን ምናምን አይሉት የለም? እባክሽ የኔም የፈጣሪ ቁጣ ምናምን ምናምን ያለ። እሺ ቆይ፣ እንደዚህ ምርር ምትዩ ምን ሆነሽ ነው? ለሰው የማውራው ችግር ያስጨንቀኝ አዳም አታለለኛ፣ ጥሉው አልማዝ እንደዚህ ያረገችኝ ምናምን ምናምን ልትይ እንዳያወጭ። ጣፋጭ አንቺ ልትረጭኝ አልችልሽ፣ ይልቅ ምሳችን ንሰስናንላ። እኔ እኮ አዳም እንዴት እንደሚያፈቅርሽ ስለማውቅ ነው። ሳምቢ አስተናጋጅ ጣፋጭ ትረጅም ማርቻሽ እንደቃ የዋዛ ተረድቼሻለሁ። እንዴ ሳምሪ አንድ ነገር አታካብቻ። ነገር አካበድኩ ወይስ ነገር አከብኩ? ሳምሪ ልሙትልሽ፣ የዋዛ የአዳምን ካራክተር ኢሚቴት አድርገሽዋል መሰለሽ። ነገርን አካበድኩ ወይስ ነገር ከበደብኝ? ቁጭ አዳም ሆነሻል። ዋው ይሄ ሁሉ መጽሐፍ የሚያክል በሌዘር የተለበጠ ነው። አው ሜኑ ላይ የተዘረዘሩት ምግቦች ሁሉ አሉ። የሀብሻ ልጅ የፈረንጅ እሺ፣ ሲገር ሰዎች ብዙ መጻፍ አገላብጭ የሚሉት እንደዚህ አይነት ሜኑ እያነበቡ ነው። ገባኝሁን እሺ ቆይ፣ አለ ለብ ለብ ጥሬ ምን

አንዴ ማንን እመቤት ማለት እንዳለብሽ ራሱ ያዋዛውቀሻል። እንዴ ሳምሪ ጋባዥ እንደሆነች ቦርሳዋ ቻፓ በቻፓ እንደሆነ ጠቄ ይበለሻል። አባጪም ዛሬ ብሶብሻ እመቤቴ። ለኛ ከሰመር ሁሉ አየሽ፣ ሳምሪ ካለመናገር ዋና ስራ አስፈጻሚነት ይቀራል ይባላል። ይሄው ማስተናጋጃውን ኮሜንት ሳረጋት ወዲያው እመቤት አለች። ካለመናገር ዋና ስራ አስፈጻሚነት ይቀራል አይባልም የሚባለው ካለመናገር ደጃስ ነሽ አረ ሳምሪ የዋዛ አዳምን ታፈቅራለሽ ግን በአባዬ እሸቱ ሞት የዋዛ አዳምን ጠልታዋለች ወይሻ ትል ነው ንግግርሽ ጠቅላላ የዋዛ አዳምን ሆኗል ነው እንዴ እኔ ሳምሪ ነኝ እንደ አዳም ነው ማውራ አው አባዬ እሸቱ ሞት እጠላለሁ እንዴ ካለመናገር ዋና ስራ አስፈጻሚነት ይቀራል አይባለም ስትየሰማው ሸከር እጠላሻለሁ ሽጥ የተጣኛ ሳምሪ፣ ያወራሁት እኮ እውነቴን ነው። አስተናጋጅ ወይ! ሳምሪ ስለተጣላሽን ያዘዝነው ምግብ ይቅር በቃ ምናምን ልትይ ነው። ለአዳሚ አገዝኩ መስሎሽ ያንን ዝልዝል ጥብስ ይቅር ልትይ ነው አይደለ? አስተናጋጅ አስተናጋጅ፣ ይቅርታ ሾሮውን ከተፈጨቃሪ ጋር ግቢ። አስተናጋጅ፣ ለእኔም ጥብሱን ከተፈጨ አዋዜ ጋር አምጭል። ባባዬ እሸቱሙ ከተፈጨ አዋዜ ነው ያልሽ?

ገባኝ ገባኝ ገባኝ ገባኝ። ወይኔ ጉዴ! አዳም ግን ያውቃል? ምኑ ባባ እየሸጡ ግን ይሁን፣ ምንም ጣጣ የለውም እንዴ? ልጅ በልጅነት ነው ሲባል አልሰማሽም እንዴ? ጣፋጭ ዋው፣ ቀላል ይገርማል። ግን ግን ቆይ ቆይ ቆይ፣ አዳም ያውቃል ወይ ነግረሽኋል? ስለምን እንደምታወሪ አልገባኝ እንዴ፣ ፔሬዲሽ እንደቀረና ጭንቀት ውስጥ እንደሆንሽ ነዋ። እሱ ቢሆን ምን ያስጨንቀኛል? ጣፋጭ ሳብሬቴ ሞትሽን አምጪ ነገሩ ሌላ ነው ሽኮ አንቺ። ልማንልሽ ይሄው ፒዛ፣ ዝልዝል፣ ጥብስ፣ ጁስ የጋበዘኝ እጅሽ ይጣለኝ። ይሄው ብራንድ ብራንድ ልብስ ያለበሰኝ የትራንስፖርት መቶ መቶ ብር የለቀቀብኝ እጅሽ ይጣለኝ። ይሄው በቃ ንገሪኝ የሚያስጨንቅሽ ነገር ሻሌ። እኔ ቆንጆ ካንቺ ቀረበ ማንም እኮሽ ንገሪኛ ለእናቴ ሞት ምክንያት የሆነው እኮ አንቺንም የምታጠኝበት ፍራሽ ላይ አስገድዶ የደፈረች ሰውዬ። እሺ፣ ቆይ ቆይ ቆይ ቆይ ቆይ ታሪኩ ከተፈጸመ ቆይቷል አደለ? ለምን አትረሹ ማለት ነው ታምሪ? ሰውዬው አረሳውሽ አለኝ፣ እየተከተለ አፈቅርሻለሁ እያለ በበደል ላይ በደል እየደራረበብኝ አሰቃይ ይሄማ ሳዲስትነት ነው። እንት ይሄንን አውሬማ እኔ ራሴ ማለቀው። ለወንድም ጋሼ ብነግረው እሱንም ማጣው መሰለኝ። ቆይሺ፣ ሰውዬው አዳም እጮኛሽ እንደሆነ ያውቃል። ሰሙ ሽማግሌው አይደል ጣፋጭ። እኔ አላምንም እንዴ የምትነግሪኝን፣ አላምንም እንዴ ሽማግሌዎቹ እኮ ጣሰው እናገሉ ናቸው። የእኔም ጭንቀት እሱ እሱ እሱ ማን ነው አሶ አሰው ነው ወይስ ገድሉ? ወይኔ ባባዬ እሸቱ ሞት ዞረብኝ። ወይኒ ጣፋጭ እየተሰቃየው እንዴ አለመሞትሽ ማን ሆነሽ ነው? እኔ ራሴ የዋዛ ዞረብኝ። ሳምሪ ሳምሪ። ወይ ጣፋጭ እውነት አንቺ ላይ ግፍ የሰራውን ሰው አውቀዋለሁ። በደንብ በደንብ አሳምረሽ ታውቀዋልሽ? ጣፋጭ አዳም አውቀዋል አልነገርኩት። እንዲ እሺ፣ እሺ። አንቺን ለጋብቻ የአንቺ ቤተሰቦች ጋር አዳም ልኳቸው፣ ልጃችሁን ለልጃችን ለማለት ከመጡት ሽማግሌዎች መካከል ነው ካልሽኝ፣ እኮ ገድሉ ወይም ጣሴ ናቸው ማለት ነው። ሽማግሌዎቹ ገድሉና ጣሳው ብቻ አይደሉም። አንድ መምህርን ጓደኛው። እሳቸውማ ባለትዳር ናቸው። በዛ ላይ እድሜያቸው የዋዛ ሮጧል። እንዴ እሳቸውማ አይሆኑም። በእድሜ ነው ብለሽ ነው ጣፋጭ? እና እሳቸው ናቸው እያልሽኝ እንዳይሆን መጣው። ጓደኛ እኮ የት ልትሄጂ ነው? እጄን ታጥቤ ልምጣ። እኔ ዋዛ ልብ የተንጠለጠለች እና ቆይ ቆይ ቆይ፣ ስለ ሰው የማንነት ነግረሽኝ አትሄጂም። የምነግርሽ ሚስጥሩን ቸኩለሽ ላታሶጪኝ የሆነ ቦታ በፈጣሪ ስም ቃል ከገባም በኋላ ነው። ጣጣ የለውም እህቴ፣ ሳምሪዬ፣ አሁኑኑ ከፈለግሽ ከፈለክሽ አምንሻለሁ። የኔ ቆንጆ ፈጣሪ ያገሉ እዚህ ጉድ ውስጥ እንዳይገባ ጠብቅልኝ። ለካ ደግሞ ድርጊቱ ተፈጽሟል። ወይኔ ጉዴ! ገድሉማ አደርገውም እ ገድሉ እኮ ጨዋ የሆነ ፍቅር ነገር ምናምን ምናምን ነው። አቤት ዘመን የማይሽረው ፊልም ጣሴ እያየ ነው ለሁለት መቶ ምናምነኛ ጊዜ ኧረ በደንብ እየው፣ ደጋግሞ። እንደዚህ አይነት ፊልሞች እኮ የሰውን ሰይጣናዊ፣ ጋኔናዊ፣ ዲያብሎሳዊ ወዘተ ባህሪ ቁልጭ አድርገው ያሳያሉ። ኦሎር አዳም፣ እርስ በርስ እንደዚያም እየተግባባችሁ ለምን ስማቸውን በመጥፎ ታነሳለ እንዴ? እኮ የማንን የጓደኞችና የጓደኞች? እንዴ ገድሉ ያለው እንዳሰብኩት ባልሆነ ብቻ እኔ አዳም ነኝ። የጓደኞች ስም በመጥፎ የማነሳ? ኦ ሎርድ ኦ ሎርድ! እንዴ እዚህ በዝቹ ሽምጥጣ አድርግ እንጂ አዳም! እንዴ ሁላችንም እየሰማን ሰይጣናዊ ጋኔናዊ ዳቢሎሳዊ ወዘተ አላልክም? ልክነኛ ብያለዋ፣ ተናግሬያለዋ ምን አልኩት? እርስ በእርስ እንደዚያ እየተግባባችሁ ለምን ስማቸውን በመቶ ታነሳለህ? እኮ ነው ያልኩት። እየፈራው ደረሰ፣ ገባኝ። የመናፍስት ጓደኛ ነህ እያልከኝ ነው። ጣ እሺ፣ ባከ፣ እንዴት ነህ? ጤና እንዴት ነው? ጤና ሙሉ፣ ኪስ ባዶ፣ ወይንም ጤና ፉል፣ ኪስ ኢምፒቲ ስማ፣ ሁሉም ሰው እንዳንተ ይመስላል አይደለም፣ ገሉ። አዎ ሰው ሁሉ እንደ እኔ ቅዱስ ይመስለኛል። ዝጋ። እኔ ጠየኩት። ይህንን የነገር ሜንጦ ነው። ይቅርታ ማን ባክ፣ አንተ የነገር ሜንጦ፣ ጥያቄውን መልስለት። ጥያቄውን ከረሳው ላስታውስ። አ የቤታችን ህግ በጥያቄ ላይ ተንተርሶ ጥያቄ ማቅረብ አይቻልም ስለሚል ጥያቄውን የመመለስ ግዴታ የለብኝም። ሺያው ፊልሙን ልበት። በነገር አትንካኝ። ለጣፋጭዬ የምነው ዘገየሽ ብዬ ልደውልላት ብዬ ያሰብኩትን ሰውዬ ወሬያችሁ አስረሳኝ። በጣሴ ሞት አይጣሴ! በቃ ፍቅራችሁ አደባባይ ላይ ወጥ አይደል? ፍቅሯን ድብቅ ሽሽግ አድርጋ ተጎዳችብኛ። ጣሰው ጣሰው፣ ከሁሉም በፊት አንተም ጣፋጭም ቁጭ ብላችሁ ይህንም ፊልም ቢያንስ አምስት መቶ ጊዜ ማየት አለባችሁ። በጣሴ ሞት አምስት መቶ ጊዜ ኦቴሎን፣ አምስት መቶ ጊዜ አልገባኝ አልገባኝም እንዴ ኦ ሎርድ ጣዜ አንተም ጣፋጭም አንድን ፊልም አምስት መቶ ጊዜ ካልደጋገማችሁ የማይገባችሁ ደደቦች ናቸው እያለኮ ነው ተው እንጂ አዳም ከፈላክ እኔን እንደለመድከው በስድብ ነፈዝ አርገኝ እጮኛዬን ግን ተዋት አየው አየኸው የቤታችን እያጎ እዝችው በዝችው ነገር ጠምዝዞ አዙሮ አጉኖ ወዘተ ሲያጣላን አየው አይደለ አየኝ አየኝ፣ ጣሴ አየኝ፣ የቤታችሁን ጉድ እያጎን እዝቹ በዝቹ ነገር ጠምዝዤ። ባክ ባክ፣ እኔ ድምፅ ራሱ አስጠልቶኛል። በናት ዝም በል አዳም፣ ው በእኔ የተነሳ አትጣሉ። ደስ እንዳለ እኔንም እጮኛዬንም መሳደብ ትችላለህ። ኦ ሎርድ እኮ አዳም፣ አንተን ኦቴሉን አምስት መቶ ጊዜ ልታዩ ይገባል ብለህ ምስጋና ነው ወይስ ስድብ ነው? በቃ ጣሴ ይሙት፣ በቃ በእኔ የተነሳ እንድትጣሉ አልፈልግም። አልኩ እኮ በቃ። ይኸውልህ ጣሰው ምን አለበት እጮኛዬን ሳምሪኝ፣ ከማጣ ቀደም ብዬ ኦቴሎን አምስት መቶ ጊዜ አይቼ በሆነ ብያለሁ። የኢያጎ ሴራ ድርሰት ሳይሆን እውነት እንደሆነ የገባ ነበር። ገባህ ጣሴ? ገባኝ አዳም። በቃ ነገሩን ዝለለው። በጣሴ ሞት አያቸው ጣሴ አየው ኦቴሎን የሚያህል ጀግና ጀረናል ያ ትንሹ ኢያጎ ሲጫወትበት የፍቅሩን የዴዝደሞናን እምነት በሐሰት ወሬ አጥቆሮ ሲጫወትበት። ገብቶኛል እኮ አዳም። አልሚን ከሀጡል አምጥተው ለሳምሪ ያለኝን ታማኝነት በወሬ አጠቆሩት ነው አደል? አምጥተው ሳይሆን አምጥቷት፣ ገድሉ ራሱ አምጥቷት እኮ ገድሉ ራሱ አምጥቷት ምናል ክ ጣሴ ቆቆ እሲ ድገሞ ድገሞ ገርሉ ጣሴ ይሙት። አንተም ማለት አይደለም ሆቴሎን አምስት መቶ ጊዜ አይቼዋለሁ ወይንም ሳላዩ አልቀርብ ማለቴ ነው። ለነገሩ ጣሴ እውነት አለ እንደውም ከአምስት መቶ ጊዜ በላይ አይተዋል። እዚሁ ቤታችን ውስጥ ሁላችንም አለን። ዴስዴሞና አለች፣ ሆቴሉ አለ፣ እያጎም አለ። ጣሴ ይሙት እዚ ቤት ውስጥ ገርሉ ጣሴና አዳም የምንባል ሰዎች ብቻ እንደምንኖር ነው የማውቀው። እንዴ እኔ በሎንግ ፓስ ነገር ማቀባበል አልወድም። ይቅርታ። ኦ ሎርድ፣ አየኸው ጣሴ የቤታችንን እያጎ እዚችው በዚችው ነገር ጠምዝዞ አዞሮ አጉኖ ወዘተ ሲያጣላል። አየኸው! ማይታመን ነው፣ ማይታመን ነው። ጣሴ የደወለልኝን ማነት ነው? ማን ማን ማን? ወደ ያጡል አልሚቲ በጣሴ ሞት የስ የስ የስ ስልኩን ስልኩን ስጠኝ። ኦ ሎርድ ኦ ሎርድ። አዳም ድሮም ቢሆን እኮ አልሚቲ እንደምትወዳት አውቀ ነበር። yes የስ yes ጠርቶ ጠርቶ ይዘጋል። አንተ ስልኩን አምጣ። እንካ። ውይ ተመስገን ነው የሚባለው። ሃሎ ሳምሪ ሳምሪ በጣሴ ሞት ተዘጋ። ይሁን ቀዥቃዣ ነገር እኮ ነው። ጣሴ አትፍረድብኝ አዳም፣ የኢትዮጵያ ብሔራዊ ቡድን የአፍሪካን ካፕ ያነሳ ያክል ደስታዬን መቆጣጠር አቅቶ ይቅርታ። ኦ ሎርድ ኦ ሎርድ። ጣሴ ደስታችንን አታንኳስብን እንጂ። አዳም የኢትዮጵያ ብሔራዊ ቡድን የዓለም ዋንጫ ያነሳ ያህል እኮ ነው ደስታ መቆጣጠር ያልቻልኩት። ገባ አዳምዬ? አልገባኝም የምትለው አይገባኝም። ሳምሪን አፍቁቴ ደውላ እንዳላነሳ አደረጋችሁ። የእኔ ውድ የእኔ ፍቅር ስትደውልልኝ እንዳልመልስላት አደረጋችሁ። የማይታመን ነው። ገድሉ የደወለ ልጅን ተመልከት። ምን ርዕሰ መምህር አዳም ዘንድ ክቡርነታቸው ቢሮ ድረስ ተጫወቱብኝ ብላ የከሰሰች ሄለን እንዳትሆን መልስልኝ፣ ሴልፎኔን ገድሉ ጠርቶ ጠርቶ ይዘጋል። ይሄ ላይ ጣፋጭዬ፣ እኔ ልጮ ነው፣ እኔ ማበዴ ነው፣ እኔ እሪልል ነው። ስልኬን አምጣ አረባቴ፣ እንዲ እጄን ያሳመምከኝ። እንካ ከፈለግ፣ ያው አምጣ እንጂ። ሀይ፣ ጣፋጭዬ ብሎ ብሎ የቤታችን እያጎ በሁለታችን መሀል ሲገባ ዝምት ያለሽ እንዴ? ምን እያልክ ነው? ጣሲ፣ እያጎ የማይነድፈው የለም። ጣሴ ዝም አልከኝ እኮ እያጎም አይነድፎ የለም። ጣፋጭ ልክ ነው ቀላቀልክ እንዴ? በናት አልቀላቀልኩም። በናትሽ፣ ባባትሽ፣ ባክስትሽ፣ ባጎትሽ፣ በዘመዶችሽ ወዘተ አልቀላቀልኩም። የዋዛ ንፍርነ መሰለ ጣፋጭ ሙጭ የዋዛ ፍቅር ነሽ መሰለሽ። አመረርክ እንዴ? ጣሰው ሆይ እባክ ከያጎ የነገር መርዝ ተጠንቀቂ። ይበላት አጥብቀ ነገራት። የት ነሽ ጣፋጭዬ? ከሳምሪጋ ነኝ። አዳም አላጠገበ አለ። እኔም አለው አዳምን አቀብለኝ ሳምሪ ትፈልገዋለች። ምን አቀብለኝ? አዳምን ሳምሪ ትፈልገዋለች። እንዴት ነው ማቀብልሽ? የኩሽና እቃ አደረግሽው። እንደ ርዕሰ መምህር አዳምን አላቀብልሽም። ነኝ ነኝ፣ ጣስ የኩሽና እቃ ነኝ። አቀብላት። መነጋገር ውስጥ ወይዘሪት ሃሎ፣ ብደውል አላነሳህም። ይቅርታ ፍቅሬ ሆይ። ልንገናኝ እንችላለን? አሁኑኑ ያለሽበት ድረስ እንደ መብረቅ ተወርውሬ እንደ አቦ ሸማኔ ጥሼ እንደ ንስር ከንፌ ወዘተ ከችላለሁ። ጥሩ፣ እዚያች ፒዛ ቤት ነን። ቶሎን አሁኑ ነው። እሺ እሺ የኔ ውድ ኦ ሎርድ ፈጥኜ እመጣለሁ ለማለት እስኪ አሁን መብረቅ፣ አቦ ሸማኔ፣ ንስር ብሎ ገተታን አያስተላምጣ እስኪ ባገር ፍቅር ለዘላለም ያሸንፋል። ውይ ይህንን ዛሬ ገና ነው እንደ የምታውቀው። ፈጣሪ ሆይ ለካ እንደዚህ ቅርብ ኖረሃል። ራሷ የኔ ፍቅር ራሷ

ጣፋጭዬ ይገባሻል። አንቺ ያሽ በጣም ደግ እያሾፍ ይብሉ አለ እንደ አንቺ ስትጋብዥኝ ጥርቅ አድርጌ መብላት፣ ጭንቀትና ምስጢር እንደሚካፈል ሰው ደግ ስለዛ ስለሚያስቸግርሽ ሰው ማንነት አለው። አዳምን ለማግኘት ድንገት ነው እ በቃ ድንገት የሱን ማንነት መስማት እንዳለብኝ ተረዳሁ። ደስ እንዳለ ያጠይቂኝሽ ጣፋጭ። እንዳይደብርሽ ከአደም ጋር ጉዞ አልቆይም፣ እስከዚህ አይተጠብቂኛል። ኧረ ጣጣ የለውም እንዴ ምን ችግር አለው? እዚህ አካባቢ ዞር ዞር እያልተጠብቅሻለሁ፣ በዚያም ጠብሱ ዳይጀስት ይሆናል። ዞር ዞር ዞር በይበታ። የሴት ልጅ ቦርሳ ባዶ መሆን ይለበትም ሲባል አልሰማሽ? ጣጣዬ የምን ቦርሳ አልያዝኩም። ዛሬ ብር ይዛሻል ማለት ነው። ስለዚህ ይሄ ሌላ ጊዜ ይቀመጥቅሻል። አምቢ። ሳምሪ ድፍ መቶ ለካ እየተግደረደርሽ ነበር እንዴ! የማሳግደበት ነገር በጣም አመሰግናለሁ። ለሳምዲ ዛሬ በእንክብካቤ ብካቢ አጉላልላሽኝ ማለት ነው። ያን የመሰለ ፉድ ማኪያቶ፣ ዞር ዞር ምልበት፣ መቶ ብር ብቻ ይቅናሽ። እንዲቀናኝ ከአዳም ጋር ለመነጋገር ያሰብኩት እኔ ፀልልሽ አለ ወጣታ አይሎ ደሞ እሱ ገና እንዳየሽ፣ ሳምሪ የእኔ ውድ ስወድሽ ስወድሽ ስወድሽ ብሎ እግርሽ ላይ ዘፍ ነው የሚልልሽ። ሂድ እዛች አጡልያ ምስት ጋር ነው ምለው። ተራቋል እንዴ? የጠራሽ ልትታረቂ ማለት እንዴ ነው እንጂ? ነው እሱማ እኮ ገና ደሳም ገና ነው። መቶ ብር ከምትጪኝ ነው የተጫወተብሽ፣ መጥፎ ሰውዬ። ብር ነገር ይሻለኝ ነበረ ቆይ በድጋሚ ጠይቅሽ ጣፋጭ ስለሱ ሰውዬ ለማወቅ ምኑ እንደዚህ ቸኩሽ እህቴ ሳምሪ በድጋሚ ቸኩዬ አይደለም ለአንቺ ብዬ ነው በቃ ትንሽ ብቻ እዚሁ አካባቢ ዞር ዞር እያልኩ ጠብቅሻለሁ ግን የሆነ ቦታ ውስጄ በቅድሚያ ቃል አስገባሻለሁ አረ ሳምሪ የጣጣ የለውም እንዴ ጣጣማ አለው ጣፋጭ እሺ ግን አንድ ነገር ብቻ አረጋግጥልኝ። እሺ ምን? እውነት እውነት፣ ግን አዳም አንቺ ቤተሰቦች ጋር ከላካቸው ሽማግሌዎች መካከል ነው ያ ጨካኝ ፍጡር ያልሺው ሰውዬው? የነገርኩሽ እኮ ጣፋጭ፣ ለምን ዋሽሻለሁ? ቆይሽ፣ ሰውዬው ምን አይነት ልብሶች አዘውትሮ ይለብሳል? ምን አይነት ንገር እንስቲ። ጣፋጭ እኮ ልጅ ነገር ነሽ። እኔ እኮ ስለዚህ ጉዳይ የነገርኩሽ ሰውዬው እንድታውቂው ሲሆን ከችግር የምወጣበት መፍትሄ ላይ እንድታማክሪኝ ነው። ወይ ጣሴ ጣሴ፣ ግን እንደዚህ ክፉ ሰው ነው ለካ ጣፋጭ፣ ምን ሆነሻል? ጣሱ አይደለም፣ ተደመነው፣ ገድሉ ገድሉ ገድሉ አድርገው። ኧረ እባክሽ፣ ገድሉም አይደለም። ምን ሆነሻል? እናሽ ተደመነው፣ ማንም በቃ፣ ዝም በይ። ሳምሪ ሳምሪ ኔ ውድ ሳምሪ እኔ ፍቅር ሳምሪ የኔ ማር ዝም ብለው ወንበር ስበ ሳምሪ ኔ እባክሽ ተነሽና መጥምጬ ልሳምሽና፣ ናፍቆት የለወጣ እንደዚህ መንበዛበዝ መንበዛበዝ ሳምሪ እኔ አዳምን መንበዛበዝ ትሳስተሽ መሆን አለበት። አልተሳሳትኩም አዳም። የጠራው እንደ ጅል ዘመን እንድታፈዘኝ ይገልኛል። ይህኔ አንቺ የማፈዝ የማደነዝዝ የማካከል ወዘተ ወዘተ፣ በማክቁጫ ላይ ነገር ነግራ አንድ ነገር ልጠይቅህ፣ የጠራሁ ጥያቄን ሰምተህ የአንድ ቀን ጊዜ ይሰጥሃለሁ። መርሱን ታመጣለህ። ገባህ? ገባኝ። ግን ከዚያ በፊት ከዛ በፊት ምን? ሳሪ በጣም ደህና ነሽ አይደል? ተሽሎሻል። ሳ ረስተሽኛለን ደውዬልኝ አላመውም። በደስታ ብዛት ሰማይና ምድሩ ነው የዞረብኝ። በቃ የእኔ ልቤ በድንጋጤ ባፌ ካልወጣኋለች። ምን አይነቱ ቀጣፊ ነባክ። አሁንም እንደ ድሮው ልትሸለቀቀኝ ታስባለህ? ባባዬ እሸቱ ሞት አይባልም ሳምሬ። አይባልም ሰው ሰውን አይሸለቅቅም። የበቆሎ እሸት እንጂ ሰው አይሸለቀቅም። ሳምሬ የእኔ ፍቅር አይባልም። ምናልባት እኔ ለአንተ የበቆሎ እሸት ሆሜ ከሆነ ብዬሽ ነው። ሳብ የኔ ውድ፣ ይህንን ልትይ ነው የጠራሽ የጠራው? አንድ ጥያቄ ልጠይቅ ነው። ለዛ ጥያቄ የምትሰጠው መልስ ለዘላለሙ የሁለታችንን ግንኙነት ይወስናል። አልገባኝም ሳምሬ። ኔውድ ልብ ብላ ድምድ ጥያቄ ይቀጥል ነው። እሺ ኔውድ። እሺ ከፈለግ አንድ ነፍስህን ስጠኝ ሳምሬ። ልሙትልሽ፣ አይንሽ እያየ ነፍሴን አሳልፌ ለመስጠት ወደኋላል አይነህ አታሽም አይደል? ውዴሞች ለአንድ ደቂቃ ለአንዲት ደቂቃ ስልሽ፣ ቀጣፊ አባዬ እሸቱ ሙት፣ ቀጣፊ ለአንዲት ደቂቃ ይነቃብኛል ብለህ የማትጠረጠር ቀጣፊ። ሳምብ የኔማ እንኳን አጠገብሽ ቁጭ ብዬ አይነሽን ለማየት አበቃኝ እንጂ ስደቢ፣ ቀጣፊ እንኳን አልሽ? እኔ አዳም ቀጣፊ። አይ እንኳን አልሽ ከነከነ። አንተን የመሰለ ታማኝ አቃሪ ቀጣፊ ብዬ በመስደቤ ከነከለ እንዴ? ሳምሪ እኔማ አውቃለሁ። በተፈጠረው ነገር ተጎድተሻል፣ ውስጥሽ አዝኗል፣ ልብሽ ጠቋል። በተፈጠረው ነገር ሲሆን በደበኩሽ ነገር በትክክል

በክህደት ፍም ለበለብኩሽ በክህደት እሳት ቶን አነጠርኩሽ። ነነራ የክህደት መጠን በደንብ ስለደለስከው በጣም አመሰግን። ሳምሪኒ ሳምሪኒ። እርግጠኛ ነኝ የምታወሪው ውሸትሽ አፍቅሽ ሁለተኛ አፍቃሪሽ እንደሆንኩ ተረድተሻ። በጣም ተረድቻለሁ። ባይሽት ሞት በደንብ እንጂ በጣም ከህዲ አፍቃሪ እንደሆንክ ተረድቻለሁ። አሁንስ አንቺን መለማመጥ ሰለቸኝ ውዴ፣ በቃ ካልሆነም እያፈቀርኩሽ ለለይሽ እንዴ፣ በቃ ሆዴ ቁረጥልኝና ልጨክን። ፍቅሬ፣ ከዚህ በላይ እንድናወራ አልፈልግም። የሆነ ነገር ልጠይቅን። የጠራሁ ብለሽኛል አይደል? በቃ የምጠይቅኝን ጠይቅኝ ውዴ። አንተ የጻፍከውን አንድ ደብዳቤ እሰጥሃለሁ። ለማን የጻፍኩት? መቼ የጻፍኩት? የዩኒቨርስቲ ተማሪ የሆነ የጻፍከውን ደብዳቤ የዩኒቨርሲቲ ተማሪ ሆኜ የጻፍኩት? አዎ። ለማን ሳምሪ? ለማን እንደሆነ ደብዳቤውን ስታነባው ትደርስበታለህ? እሺ፣ ደብዳቤውን ስጭኛ ላአንብባዋ ልረዳዋ ቦርሳይ ውስጥ ተሸክሜ የመጣሁት ልሰጥ መሰለኝ። ሳምሪ ኔውድ ጠላቶች፣ ቀበኞች፣ ምቀኞች ወዘተ በእኔ ስም የተሳሳተ ደብዳቤ አዘጋጅተው ሰጥተውሽ፣ ያንተን የእጅ ጽሑፍ ባላውቀ ኖሮ የምትለኝን ሁሉ አምነ ነበረ። እሺ ሺህ ደብዳቤውን ስጪ። ጥሩ፣ ያ ጥሩ። ደብዳቤውን ደግመ ደጋግመው አንብበው። ለማሰቢያ የአንድ ቀን ጊዜ እሰጣለሁ። ከዚያ በኋላ ሁለተኛ ስሜን ብታነሳ፣ ብትጠራ፣ ብትደውል እከሳለሁ። ገባ? ምን አለ ውዴ? በቅድሚያ ደብዳቤውን ለምን አትሰጭኝም? ያው ይህን ደብዳቤ ማን ሰጠሽ? ይህን ደብዳቤ ማን የሰጠሽ ያንተ ጠላቶች፣ ቀበኞች፣ ምቀኞች ወዘተ የጻፉት ነው ወይስ አንተ ለወይዘሮ አልማዝ ሚስቴ ሆ እያልክ የለቀለክላት? ሳምሪ አንዴ አዳም። ድራማውን የተጫወቱላችሁ ሳምሶን ታደሰ፣ ተሻለ ወርቁ፣ ዮናስ ጌታቸው፣ ሜሮን ጌትነት እና ጀንበር አሰፋ ነበሩ። ደራሲው